ሰላም ሰላም፣ ዩቱብ እንደምን አላችሁ ሁላማን ሁሉ። ሰላም በያላችሁበት አሪፍና ምርጥ ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። እንግዲህ ሮመዳን ያው ሙስሊም እንደኔ ሙስሊም የሆናችሁ ደግሞ ሮመዳን በጣም አሪፍ እየሄደላችሁ እንደሆነ እምነት አለኝ። ግማሽ አካባቢ ደርሰናል እና እንግዲህ ፈጣሪ ስራችን እንዲቀበለን ድዋ እናረጋለን ማለት ነው። ከዛ ውጭ ዛሬ ያው አንዳንድ ቪዲዮዎች ላይ ሪያክት ለማድረግ ተገናኝተናል ማለት ነው እንደተለመደው። ስለዚህ በጋራ ሪያክት እናደርጋለን፣ እንደምንዝናና ተስፋ አደርጋለሁ። እንቀጥላለን። አንዱ ዓለም እንደማይፋታታቅ ነበር ይችልኝ ሌሚ ብሬክ ዳም ከዚህ በፊት ኤክሱ የነገረችኝን ልንገራችሁ። ስሞን አልጠራውም፣ ኤክሱ ናት ያለችውን ልንገራችሁ። ቃል በቃል ነው የጻፈችልኝ። ምን አለች ይመስላችሁ? ሁለት ዓመት ኦን ኤንድ ኦፍ ዴት ተደራርገዋል። ከአንዱ ዓለም ጋር የሆነውን ልንገራችሁ ሀዮኒ፣ እንዴት ነህ? ስለ አንዱ ዓለም አንዳንድ የማውቃቸውን ነገሮች ነበሩ ከቀነኒ ጋር ከመተዋወቃቸው በፊት ከእኔ ጋር ለሁለት ዓመት ምናምን ኦፌ እንደሆን እየሆንን አብረን ነበረን፣ እና በጣም አብዩዝ ያደረገኛል ያደረገኝ ነበር። እየሰከረ እየመጣ ይመታኛል። ስልኩ ላይ በጣም ብዙ የሚያስጠላ ነገር አግኝቼበት አቃለሁ። ብዙ ጊዜ ሊገላ ሞክሯል፣ ስላልተሳካለት ነው እንጂ ደግሞ እንደዛ የማያደርግበት ምንም ሪዝን የለው። ያላረግኩትን ነገር አረግሽለኛል ጓደኞቹ ጋር ይጠረጥረኛል። በጣም ቅናተኛ ነው፣ በጓደኞቹ ፊት ይመታኛል። እኔ እህት ልጅ ይሄ ልጅ እንደማይሆነኝ ሲገባኝ ሌላ ይሆጅ ጀመርኩኝ። ይሄንን ሲሰማ ኢቭን ከቀነኒ ጋር እያለው እያሉ እቤት ድረስ እየሰከረ እየመጣ ያስፈራራኝ ነበር፣ ሽጉጥ ይደቅንብኝ ነበር። እና ይህንን ሳቅ ስራም በጣም ቀየርኩ፣ ስለ ስልኩንም ብሎ ካደረግኩት እንደዛም ሆኖ ሲሰክር ይደውል ነበር። ይመስለኛል ቀነኔን የገደላት መቶ ፐርሰንት አንዷ አለም ነው ትላለች። አንዷ አለም እንግዲህ የሆነ ከሆነ ከጫላ ከሚባል ወይም ስሙን አላቀው ከሱ ጋር በሴት የተነሳ ሽጉጥ ተማዘዋል። ይህን ታስታውሳላችሁ። ላይክ እያረጋችሁ፣ ቤተሰብ አዲስ ገቢዎች ሰብስክራብ እያረጋችሁ የኔ ወዳጆች፣ ብቻና ብቻ ከሀቅ ኢንፎርሜሽን ውጭ ስለሚያስጠይቀኝ ከሀቅ ኢንፎርሜሽን ውጭ መናገር አልፈልግም። ይህ እንግዲህ ሰሞኑን የተፈጠረውን የልጅቱን ሞት በተመለከተ ነው። እና ያለው እውነት ከሆነ ከባድ ነው። ግን ያው እንግዲህ በጣም ገባ ብዬ። ሮመዳን ላይ በጣም እርግጠኛ ያልሆንኩበትን ነገር ማውራት አልፈልግም። ግን አዝናለው ማለት ነው የምችለው። አይቲንክ ባሏን ጠርጥረውት ምናምን ይዘውታል ይመስለኛል እና እንግዲህ ወደፊት የምናየው ይሆናል ብዬ ነው ማለፍ የምችለው። ብዙም እሱ ነው አይደለም ማለት አልፈልግም፣ በጣም እርግጠኛ ባልሆንኩት ነገር ብዙ ወንጀል አንገባም እንደዛ ምን ትመስላለች? እሷ ደግሞ ይለያል። ከደህንነቷ ግማቷ የሚለው ደግሞ እሷ በስመ አ አሸቦ ዊጓ ራሱ ቁጥርጥር ተሰርቷል። ዊጓ አንድ ያው ልቃው ግንባሯ እዚህ ጋር ያለው ምን ትመስላለች? መቤቴ ደረሽ አንዴ የተቆረጠ አይቼ የሆነ እንትን ገባው የሆነ ግሮሸሪ ስቶር ገባው። ከዛ የሆነ ጥቁር ሁለት ልጆቹን አስቀምጦ እኔን ሀይሊ ላይ መጣ። ፍኮርስ ኦፍኮርስ የምትመስዪው እነሱን ነው። ኦ ዬስ የሲንግል ማን መስለሽው ነው የመጣ ጥቁርን። የመጣ አበሻ መጥቶ አንቺ አይጠብስም ቢሞት ይሻለዋል። አበሻ የማትመስሉ ሴቶች ስታካብዱ ሳይ በጣም ነው ግራ የሚገባኝ። እማማ ዝናሽ ይላል ከፍዬ አለው። ሳይከፈል አይጠጡም ብቀዝላቸው እ ነው የሚሉት።

እማማ ዝናሽ አዝናናሉ። ደግሞ እንዴት ነው የሚጮሁት? ማለት ሌላኛው ሰውም ራሱ የማይሰማ ነው የሚመስላቸው እንደራሳቸው ማለት ነውና ዘን አድርገውኛል። ብቻ ሙስና ሀገርን በከፍተኛ ሁኔታ ከሚያቆረቁዙ ችግሮች መካከል አንዱ ነው። ለዚህ ነው በሙስና ምንም አይነት ቀልድና ድርድር የማናውቀው። አሁን ከዚህ ቀጥሎ የምጠራቸው ተቋማት በሙስናው ተቀፍድደው ዘብጥያ የተወረወሩ ናቸው። መኖር ለምን የመድኃኒት አስመጪ ጊዜያቸው ያለፈባቸው ከ7 ስሟ ግን መኖር ለምን እንደ መድኃኒቷ መኖር ለምን ናት ማለት ነው። ራስ ማጥፊያ ነው። እንደ የመድኃኒት እና ከስምንት ዓመት በላይ የሆናቸውን መድኃኒቶች እያስገባ ከተለያዩ ሰዎች ጋር በመሞዳሞድ የሕዝባችንን ጤና ሲያቃውስ ሲዘነው ዘብጥ እያወርውረነዋል። ለዚህ ነው በሙስና ምንም አይነት ድርድር አናውቅም የምንለው። አለ መኖር ለምን ይላካትችን የላካትችን ያዟት እጅ መንሻ ው ለእርሱ ቢያንስም አስር ሚሊዮን ይስተካከላል። አሁን የጠራሁት ተቋም በስተት ነው። እንደውም መድኃኒት ከማስመጣት አልፎ ፋብሪካውን በመትከል ለብዙ ሰዎች የስራ እድል ለመፍጠር እየተንቀሳቀሱ ነው። አይ ብር እኮ አስር ሚሊዮን ከሰጠህ እኮ ምን መቶ ሰማንያ ግልብጥ ብለህ ጥሩ ነው ትላለህ። መጥፎ ነው ስትል የነበረውን ውስና ሁለተኛ፣ የክፍለ ከተማውን ስም ከመጥራት እቆጠባለሁ። የመንግስትን የህዝብን መሬት እንደ ቡሄ ዳቦ ከአንዳንድ አካላት ጋር በመሞዳሞድ ሲያድሉ የነበሩ እጅ ከፍንጅ ተይዘው ዘብጥያ ተወርውረዋል። ለሰፊው ህዝብ የምስራቸው። ወንጀለኞች ከገቡበት ዘብጥያ ሊያወጣቸው የሚችል ምንም አይነት ምድራዊ ኃይል አለ ኃይል ኃይል አለ ኃይል። እኔ ለእርሶ ጂፕላስ ፋይቭ መሃል ከተማ ላይ እምብርት ቦታ ከእምብርቱ ዝቅም ከፍም ጨምራለሁ። መኝታ ቤቷ በዚህ በጀርባ ይሁን ይሁን ይጨመራል፣ ይስተካከላል። ክበሩ ይህ ክበሩ ያው ምንም እንዴት ነውና ያን የምታስተካክለው አሁን። ምንም አይነት ምድራዊ ኃይል ሊኖር ይችላል። እስካሁን ባደረግነው ጥናት ምንም የያዝነው ወንጀለኛ የለም። ሲኖር ግን ለሰፊው ህዝብ የምናሳውቅ ይሆናል። ሰፊው ህዝብ እንግዲህ በትዕግስት ጠብቁን፣ እናሳውቃለን። ለዚህ ነው አሁንም ደግሜ ላለው በሙስና ምንም አይነት ድርድር አናውቅም። አብረንስ ካልበላን፣ ርዕሱ ግን አሁን ገና ነው የገባኝ። ይሄ ሙስና የእድገት ሳንካ ነው ይላል ብር ሲጨመርበት ግን ዋርካ ነው መሆን አለበት ማለት ነው። አይ ብር። ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምነት ተፈራረመ። በኢትዮጵያ መረቅ ያለው ጥብስ የተለመደ ቢሆንም ቦርጫሞች ናቸው እዚህ ጋር የሚቃወሙት። ከቅርብ ጊዜ ወዲህ በተከሰቱ መጠነኛ ችግሮች መንግስት ጥብስ ጥብሱን ህብረተሰብ ደግሞ መረቅ መረቁ። ምን አይነት ዜና ነው የሰጣችኝ? ይህ ስትወጣ አንተን ጥብስ የሚያስደርግ ዜና ነው። በስህተት የባንኩን ጠቅላላ ገንዘብ ወደ አንድ ሰው አካውንት የላከው የባንክ ባለሙያ ጉዳስ ብሏል። ባለሙያው 280 ዶላር ለመላክ እውነት ነው ሲቲ ግሩፕ ሚስቴክን ክሬዲትስ ከስተመር አካውንት 81 ትሪሊየን ኢን ሚስ ኤፍቲ ሪፖርት እውነት ቢራ ሰማንያ አንድ ትሪሊየን እንዴት ትሳሳት? አለ ውሸት ነው፣ ትሪሊየን ዜሮ ራሱ ብዛቱ እኮ እንዴ ይህን ሁሉ እንዴት ትሳሳት? አለ ትሪሊየን ዶላር እንደ ተገጠመለት ይህ ባንክ እንግዲህ ባሳለፍነው የፈረንጆቹ ሀያ አራት ዓመት ውስጥ አስር ጊዜ ነው አንድ ቢሊየን ዶላር የሚገመት ገንዘብ በስተት አስተላልፎ ነበር። እና ይመስለኛል ስተት ብራንች ነው የሚባለው፣ የአካባቢ ሰው እራሱ እንደ ሎተሪ ነው የሚያየው። ቅርንጫፉ ይመስለኛል ተጭኖ ወድቆበት ወይ። ተኝቶበት በት ምናምን ላይ ተኝቶ ሴ እንዳለው እንግዲህ ሂሳቡ እንዲዘዋወር መፍቀድ የነበረበት ሌላኛው የባንክ ሰራተኛ፣ በጣም የሚገርመው ትኩረት ሳያደርግ የመጀመሪያውን ባለሙያ የሰራውን ስህተት አሳልፎታል ተብሏል። ይሄኛው ወይ ማንበብ አይችሉም እንደ እኔ። እንደውም መጀመሪያ በዘመድ ገብተው ልል ነበር፣ ግን አትል። ዘመድ ራሱ አይቀጥራችሁም። እነዚህ እነዚህ ያበላሽብሃል፣ ስራቸውን ያከስሩሃል። ስህተት ተብሎ ተዘገበ እንጂ ስህተት ነው ወይስ ያስብላል እንጂ እነዚህ ጠዋት እንሂድ እስኪ እንሳሳት። የገንዘብ ዝውውሩን የሚያጸድቀው ሶስተኛውና የመጨረሻው ባለሙያ በጣም አስገራሚ የነበረው እንደ ቀልድ ሊያሳልፈው ሲል ማየቱን ተከትሎ ነው። ባንኩ ከኪሳራ ሄዳ ነው እንግዲህ። ሶስተኛው እሱም እንደ ቀልድ ሊያሳልፈው ነበር፣ እንደዚህ ብሎ ነው ምናምን ብሎ ያስቀረው እና ትንሽ ማንበብ ነች እንግዲህ። ይህኔ በዚህ የሚሻልም ሶስተኛው ያነባል ማለት ነው። ሌሎች ግን ማንበባቸውን እርግጠኛ አይደለሁም።

ጎቤው ነገሬ ነበረ። ምንም እንደዚህ አይነቱ አሮጋንት የሚባለው አላ እየተደበደበ እየተደበደበ ምንም አይመጣም ነው። ይሄም የሚያስታውሰው የሚያስተውሰው ምንድን ነው? አንዳንድ አንድ እየተሸነፍ ካልሸነፍም ማለት መሸነፍንም ማመን ሰው አለ። የመጨረሻ እኮ ጫልቋልኮ ተደብድቦ አልቋል። ግን በቃ ላለማመን የሚያደርግ ሰው አለ እንደዚህ አይነት ነገር እና እሱን ነው የሚያሳየው። ኤኒዌይስ የዛሬው ሪያክሽን ቪዲዮ ይህን ይመስላል። ሌላ ጊዜ ሌላ ቪዲዮ ላይ እንገናኛለን። ቻላኑን ላይክ እና ሰብስክራይብ እያደረጋችሁ ፒስ